ፖድካስት ሚዲያ የእኛ ታሪኮች። የኢትዮጵያውያን ስደተኞች አሳዛኝ ገጠመኝ አስፈሪውን የሰሐራ በረሃ ነዳድ አቋርጠው ሊቢያ ከገቡ በኋላ በሕገ ወጥ የሰዎች አዘዋዋሪዎች የሚታገቱና ገንዘብ የሚጠየቅባቸው የሚደበደቡ፣ ሲከፋም የሚገደሉ ኢትዮጵያውያን ጉዳይ ዜናው የተለመደ ሆኗል። ወደ አውሮፓ ለመሻገር በሚደረግ የአነስተኛ ጀልባ ጉዞ በአስፈሪው የሜዲትራንያን ባህር ማዕበል የሚዋጡና የሻርክ ሲሳይ የሚሆኑ ኢትዮጵያውያን በርካቶች ናቸው። በምስራቅ ደግሞ ቀይ ባህርን በደካማ ጀልባ አቋርጠው የመን ከደረሱ በኋላ ወደ ሳውዲ አረቢያ በሕገ ወጥ መንገድ ድንበር አቋርጠው ለመግባት በሚያደርጉት ሙከራ በቀይ ባህር ሰጥመው ሞቱ የሚባሉ ኢትዮጵያውያን ቁጥር ቀላል አይደለም። ከባህር ማዕበል የተረፉት በየመን በታጣቂዎች መታገትና መገደል እርሱንም በጭንቅ ካለፉ በሳውዲ የድንበር ጠባቂዎች የሩምታ ተኩስ የሚገደሉ ስደተኞች ጉዳይ የተባበሩት መንግሥታት ድርጅትንና የሌሎች ዓለም አቀፍ ተቋማትን ያሳሰበ አሳዛኝ ክስተት ሆኗል። ቀጥሎ የሚቀርበው የምርመራ ዘገባ መዳረሻቸውን ደቡብ አፍሪካ ለማድረግ ከኢትዮጵያ ወደ ኬንያ ከኬንያ በታንዛኒያ በኩል ወደ ማላዊ በየብስ የሚጓዙ ህገወጥ ስደተኞች የሚደርስባቸው ከባድ መከራ በዚህ ዝግጅት ይቀርባል። ለዚህ ዝግጅት ከተጠቀምነው የምርመራ ዘገባ በተጨማሪ ጉዳዩን በቅርበት የሚያውቁ የተለያዩ ኢትዮጵያውያንን ማብራሪያ እንዲሰጡን ጠይቀን ነበረ። ባገኘነው መረጃ መሠረት፣ ኢትዮጵያውያኑ ከመነሻቸው ጀምሮ የተለያዩ ህገወጥ የሰዎች አዘዋዋሪዎች በቅብብል እየወሰዷቸው ማላዊ ከደረሱ በኋላ በማላዊ ዛሌካ የስደተኞች ካምፕና በሌሎችም ስፍራዎች የሚደርስባቸው በደልና የመብት ጥሰት በአስሲልም ግድያ አስከፊ ነው። የፖሊስ መኮንኖችና የመንግሥት ባለሥልጣናት ባሉበት ሰንሰለት ኢትዮጵያውያኑ ገንዘብ እየተመዘበሩና ያላቸውን እየተነጠቁ በአዘዋዋሪያዎቹ በእስር ቤት ውስጥ ይታሰራሉ፣ ይገረፋሉ። ፖሊስ ይዞ ወደ ታንዛኒያ ድንበር ሲመልሳቸው ሌላ የወንበዴ ቡድን ገንዘብ ከፍሎ ይገዛቸውና በራሱ እስር ቤት ካቆየ በኋላ ወደ ኢትዮጵያ ደውለው ቤተሰባቸው ከ5000 እስከ 7000 ዶላር እየከፈለ እንዲያስለቅቃቸው ይደረጋል። ይህ የምርመራ ዘገባ የተሰራው በምህፃረ ቃሉ PIJ ወይም ፕላትፎርም ፎር ኢንቨስቲጌቲቭ ጆርናሊዝም የተሰኘ የምርመራ ጋዜጠኝነት ቡድን ሲሆን ጎልደን ማቶንጋ፣ ጃክ ማክ ብራምስ እና ጁልየስ ምቤዌ የተባሉ ጋዜጠኞች ሰርተውታል። ማላዊን የተቆጣጠረው ምስጢራዊ የስደተኞች ዝውውር መረብ። ከበርካታ ወራት ምርመራ በኋላ ህገወጥ የሰዎች አዘዋዋሪዎች የሚጠቀሙባቸውን ስውር መንገዶች ተጉዘን ስውሩን የብዝበዛ ዓለም አጋልጠናል። ስደተኞችን የሚያጓጉዘው መረብ ውስጥ ተሳታፊ የሆኑት ግለሰቦች በገንዘብ አቅም የፈረጠሙና የማላዊ ኢሚግሬሽን የመንግስት ባለስልጣናትና የፖሊስ አዛዦችን ሳይቀር ከጎናቸው ያሰለፉ ናቸው። በኢትዮጵያ ካለው ከጦርነትና ከድህነት የሚሸሹ ስደተኞች በደቡባዊ የአገሪቱ ክፍል በኩል በኬንያ በታንዛኒያና ማላዊ በኩል ተጉዘው መዳረሻቸውን ደቡብ አፍሪካ ለማድረግ ይጓዛሉ። በዚህ ጉዞ ጨካኝና አደገኛ የሆኑ ህገወጥ የሰዎች አዘዋዋሪዎች ስደተኞችን በመቀባበል ያጓጉዛሉ። የጋዜጠኞቹ የምርመራ ዘገባ እንደሚያሳየው ይህ ሕገወጥ የሰዎች ዝውውር መረብ በዋነኝነት የሚካሄደው ማላዊ በሚገኘው ዛሌካ የስደተኞች ካምፕ ውስጥ ነው። በዚህ ሕገወጥ የሰዎች ዝውውር መረብ ተጠቃሚ የሆኑ የወሮበላ ቡድን በመንግሥት መዋቅር ውስጥ የሚገኙ ግለሰቦችን፣ ፖሊሶችንና የኢሚግሬሽን ኦፊሰሮችን ጨምሮ ከፍተኛ የመንግሥት ባለሥልጣናትን በማሳተፍ ስደተኞቹ በቀላሉ ወደ ፈለጉበት እንዲዘዋወሩ የሚያደርጉት በሕገ ወጥ መንገድ ገንዘብ በመቀበል ነው። በዚህ ሂደት ውስጥ የተወሰኑ የካቢኔ ሚኒስትሮችም በዝውውር መረብ ውስጥ ለሚገኙት ከለላ ይሰጣሉ። በውጤቱም ይህ የበርካቶችን ሕይወት ያበላሸ ስደት እየተስፋፋ ነው። ይህ የወንበዴ ቡድን ራሱን ለመከላከልና ሥራው እንዳይጋለጥ ጨካኝ እርምጃዎችን ይወስዳል። ከሕገ ወጥ የሰዎች ዝውውር ቡድኖች ጀርባ ባለሀብቶችም እንደሚሳተፉ ተረጋግጧል። በቅንጡ ሆቴሎች ማላዊ ውስጥ እጅግ ሀብታም የሆኑ ሰዎች የሚኖሩባቸው የከተማ ዳርቻዎች የሚገኙ መኖሪያ ቤቶችና 53,000 የሚጠጉ ስደተኞች የሚኖሩበት በድህነት በተጠቃው የዛሌካ ስደተኞች ካምፕ ውስጥ፣ እንዲሁም በምሽት ክበቦች ውስጥ ሳይቀር የሚንቀሳቀሰው ይህ ሕገወጥ የሰዎች አዘዋዋሪ ቡድን በተለይም በጦርነት ከሚታመሰው ከአፍሪካ ቀንድና ከታላላቅ ሐይቆች አካባቢ የሚመጡ ስደተኞችን ገንዘብ በመቀበል ያስተላልፋል። የማላዊ የመንግሥት ጸጥታ መዋቅር፣ የመንግሥት አካላት፣ የሲቪል ማኅበረሰቦችን ጨምሮ ከ30 በላይ ምንጮችን ያሳተፈው የምርመራ ዘገባ እነዚህ ሕገወጥ የሰዎች አዘዋዋሪዎች እንዴት እንደሚሠሩ አረጋግጧል። ምርመራው ከከፍተኛ ወታደራዊና የፖሊስ መኮንኖች ዘመዶችን ጨምሮ የማላዊ ባለስልጣናትን ስልታዊ የሙስና መረብ አጉልቶ አሳይቷል። የምርመራ ጋዜጠኞቹ የደህንነት ሰነዶችን፣ የፖሊስ ዶሴዎችን፣ የፍርድ ቤት ሰነዶችን ማለትም ከዚህ አስቀድሞ በሕገ ወጥ የሰዎች አዘዋዋሪዎች መረብ ላይ የተወሰዱ እርምጃዎችን ወይም ቀደም ሲል የተባረሩ የጸጥታ አካላት ላይ የተወሰዱ እርምጃዎችን መርምሯል። በተጨማሪም በዛሌካ ውስጥ የሚገኘው ሴፍ ሃውስ ወይም ዶርም ተብለው የሚጠሩትን የአዘዋዋሪዎቹ ማቆያ ቤቶችንና ምስሎችን ገምግሟል። በህገ ወጥ መንገድ የሚዘዋወሩ ስደተኞች በሞዛምቢክ ወደ ደቡብ አፍሪካ ከመወሰዳቸው በፊት በዴዛ ድንበር በኩል ይጓዛሉ። የሞት መንገድ በሰሜን ማላዊ በቺካንጋዋ ጫካ ውስጥ የ30 ኢትዮጵያውያን አስከሬኖች የጅምላ መቃብር ከተገኘበት ሚያዝያ 2022 አስቀድሞና በኋላ ማላዊ በርካታ ወጣት ኢትዮጵያውያን ስደተኞች ወደ ደቡብ አፍሪካ ለመሸጋገር ለመተላለፊያነት እንደሚጠቀሟት በርካቶች የሚያውቁት እውነት ነው። ከላይ ከተጠቀሱት ሰላሳዎቹ ኢትዮጵያውያን ይጓጓዙበት የነበረው የጭነት መኪና ንብረትነቱ የቀድሞ የማላዊ ፕሬዚዳንት የእንጀራ ልጅ የታኪላ ሙታሪካ መሆኑ በግለሰቡ ላይ ከፍተኛ የወንጀል ክስ ቀርቦበት ነበር። በኋላም ፍርድ ቤቱ በነፃ ለቆታል። ይህም በሰዎች ዝውውርና የሰው ልጅን እንደ ዕቃ የሚሸጡ ወንጀለኞች ከፍተኛ ከለላ እንደሚደረግላቸው ለመጀመሪያ ጊዜ አረጋግጧል። ስደተኞቹ በሕገ ወጥ መንገድ ከሀገር የሚወጡት በአብዛኛው የደቡብ ኢትዮጵያ ክፍል ከሆነው ከሆሳና ሐዲያና ከንባታ አካባቢ ሲሆን ኬንያና ታንዛኒያን በማቋረጥ ማላዊ ዛሌካይ ስደተኞች ካምፕ ይደርሳሉ። ሕገ ወጥ የሰዎች አዘዋዋሪዎች በሕግ አስከባሪ አካላት እንዳይታወቁ ለማድረግ ስደተኞቹን በምሽት እንዲጓዙ ጫካ ውስጥ እንዲተኙ፣ አደገኛ ወንዞችን እንዲያቋርጡ ወይም በማላዊ ሐይቅ ላይ ደህንነቱ ባልተጠበቀ ጀልባዎች እንዲሳፈሩ ይገደዳሉ። በጉዞ ላይ አንዳንድ ስደተኞች ሲታመሙና መጓዝ ሲያቅታቸው ወደ ወንዙ ውስጥ ይጥሏቸዋል። በ2012 በማላዊ ሐይቅ ላይ ጀልባ ተገልብጦ 47 ሰዎች በሞቱ ጊዜ ስደተኞቹ የተቀበሩበት ጅምላ መቃብሮች ተገኝተዋል። እንደ አውሮፓውያን አቆጣጠር በ2021 በቺካንጋዋ ጥብቅ ደን ውስጥ የተገኙ ጅምላ መቃብሮች ውስጥ የ30 ኢትዮጵያውያን ስደተኞች አስከሬን መገኘቱ በምርመራ ተረጋግጧል። ይህ የፒአይጂ ምርመራ ህገወጥ የሰዎች አዘዋዋሪዎች የሚጠቀሙባቸው መንገዶች በስውር ተከታትሏል። የድንበር ማቋረጫዎችንና የሙስና ሰንሰለቶችን እንዲሁም ከድርጊቱ ጋር ተባባሪ የሆኑ ባለስልጣናትን ለማጋለጥ ብዙ ውጣ ውረዶች ታልፈዋል። የማላዊ ገቢዎች ባለስልጣን በምሕፃረ ቃሉ ኤም አር ኤ እንዲሁም ፖሊሶች አልፎ አልፎ ድንገተኛ ፍተሻ ቢያደርጉም ህገወጥ ንግዱ እየጠነከረ ሄዷል። በዛ አካባቢ ያሉ አንድ የማህበረሰብ አባል ለፒጄ ማለትም የምርመራ ዘገባውን ለሰሩት እንደተናገሩት የአካባቢው ነዋሪዎች በጣም አደገኛ ስለሆኑ ንግዳቸውን የሚያደናቅፍ ማንኛውንም ሰው ይበቀላሉ። ኮንትሮባንዲስቶቹ በታንኳይ የሚያቋርጡት ከድንበር ከሁለት ኪሎ ሜትር ያነሰ ወንዝ ነው። ከታንዛኒያ የሚመጡት ስደተኞችን በማላዊ ላሉት ቡድኖች የሚያስረክቡት በሶንግዌ ድንበር ማቋረጫ በኩል ነው። ስደተኞቹ ወደ ማላዊ በታንኳ ከገቡ በኋላ የጸጥታ ኃይሎች ሊደርሱበት በማይችሉት ቤት ውስጥ ይደበቃሉ፣ ወይም በአቅራቢያው በሚገኘው የንጋና ተራራ ደን ውስጥ ተሰውረው እንዲቆዩ ከተደረጉ በኋላ በሕገወጥ አዘዋዋሪዎቹ አማካኝነት ማዕከላዊ ማላዊ ወደሚገኘው ወደ ዛሌካ የስደተኞች ካምፕ ይወስዷቸዋል። በዚህ ካምፕ ውስጥ ሕገወጥ የሰዎች አዘዋዋሪ የሆኑ ብዙ ኢትዮጵያውያን ይገኛሉ። አንዳንዶቹ አሳይለም ሲከር ሲሆኑ፣ ጥቂቶቹ ደግሞ የሪፊውጅ ስታተስ አላቸው። ኢትዮጵያውያኑ ስደተኞች ከሶንጎ ድንበር ተነስተው ወደ ካሮንጋ ቦማ የሚጓዙት በአካባቢው ታዋቂ በሆኑ የጭነት መኪናዎች ነው። ዛሌካ የስደተኞች ካምፕ ለመድረስ ብዙ መሰናክሎችን ለማቋረጥ በፖሊስና በወታደራዊ ኬላዎች በኩል ማለፍ አለባቸው። ብዙ ጊዜ ስደተኞቹን ከያዘው የጭነት መኪና ፊት በተለያዩ የፍተሻ ኬላዎች የሚገኙ ፖሊሶቹን ጉቡ በመስጠት እንዲያሳልፉት የሚያደርግ ቀዳሚ መኪና ይጓዛል። ለዚህ የምርመራ ዘገባ መረጃ የሰጡ ምንጮች ለፒአይጂ እንደገለጹት የሕገ ወጥ የሰዎች ዝውውር መረቡ የሚመራው እንደ ኸርነስት ፉምባላ ባሉ ታዋቂ ፖለቲከኞች ነው። ይህ ሰው ቀደም ሲል የዴሞክራቲክ ፕሮግሬሲቭ ፓርቲ ፒዲዲ አባል የነበረ ቢሆንም በቅርቡ ገዢውን የማላዊ ኮንግረስ ፓርቲ ኤምሲፒ ተቀላቅሏል። በጥቅምት 2022 በቺካንጓዋ ጫካ ውስጥ በተገኘው ጅምላ መቃብር ላይ የፖሊስና ኢሚግሬሽን መኮንኖች የ30 ኢትዮጵያውያን አስከሬኖችን አግኝተዋል። ስማቸው እንዳይገለጽ የፈለጉ አንድ የተባበሩት መንግሥታት ድርጅት ባለሥልጣን ለፒአይጄ እንደተናገሩት በሕገ ወጥ የሰዎች ዝውውር ውስጥ የሚሳተፉ ሕገ ወጦቹ ቡድኖች እጅግ በጣም አደገኛ መሆናቸውን የገለጹ ሲሆን በተባበሩት መንግስታት ድርጅት ውስጥ የሚሰሩ ባለስልጣንም እኔ ለራሴም እፈራቸዋለሁ ብለዋል። በአሲድ በርሜል ውስጥ ተከተው ስለጠፉ ሰዎች አሰቃቂ ታሪኮችን ሰምቻለሁ። ይህንን ማንም ሰው ሰምቶ አያውቅም የሚሉት አንድ ባለስልጣን ባለፈው ዓመት ኅዳር ወር ስደተኞቹ በመኪና ሲጓዙ መኪናው ተገልብጦ ገደል ሲገባ የሶስት ኢትዮጵያውያን አስከሬን መገኘቱ የወቅቱ አስደንጋጭ ዜና ነበር። ክስተቱን በተመለከተ የፖሊስን ዘገባ የተመለከተ ሰው ሲናገር በጥይት የተመቱና በስለት የተወጉ የሟቾችን አስከሬን መመልከቱን ተናግሯል። ፒአይጄ ህገወጥ አዘዋዋሪዎቹ ስደተኞቹን ከህግ አስከባሪዎች ጋር ይተባበራሉ ወይም መረጃ ይሰጣሉ ብለው ከጠረጠሯቸው ይደበድቧቸዋል። የኢኖ አድቮኬሲ ሥራ አስፈጻሚ ኢኖሰንት ማጋምቢ ስደተኞች በፖሊስ ተይዘው ከታሰሩ በኋላ ከማላዊ እስር ቤቶች ሲለቀቁ ወደ ሀገራቸው እንዲመለሱ ከማድረግ ይልቅ በህገ ወጥ አዘባባሪዎች አዘዋዋሪዎች ወደ ዛሌካ ይወሰዳሉ ሲሉ ለፒጄኤ ተናግረዋል። ከ100 እስከ 300 የሚደርሱ ኢትዮጵያውያን በየሳምንቱ በካምፑ በኩል የሚያልፉ ሲሆን ህገ ወጥ አዘዋዋሪዎች ከእያንዳንዱ ስደተኛ ዘመዶች ከ5000 እስከ 7000 የአሜሪካ ዶላር እንደሚጠይቁ ኢኖ አድቮኬሲ የተሰኘ የስደተኞች መብት ተሟጋች ድርጅት ገልጿል። እንደ ኢኖዋ አድቮኬሲ ግምት በማላዊ ጥገኝነት ጠያቂም ሆነ ስደተኛ ተብለው ከተመዘገቡት ኢትዮጵያውያን መካከል 95 በመቶ የሚሆኑት በህገወጥ የሰዎች ዝውውር ላይ የተሰማሩ ሲሆን የሀገር ውስጥ የደህንነት ሚኒስቴር ባለስልጣናት እነዚህን ህገወጦች እንቅስቃሴ በሚገባ ያውቃሉ ወይም በጥቅም የተሳሰሩ ናቸው ብሏል። በአሁኑ ሰዓት በሊሎንግዌ ከተማ የሚገኝ ማውላ በተሰኘ እስር ቤት ውስጥ ወደ 400 የሚጠጉ ኢትዮጵያውያን ስደተኞች ታስረው ይገኛሉ። ይህን የምርመራ ዘገባ ወደ አማርኛ መልሰን እንድናቀርብ ፈቃዳቸውን የሰጡን የፒአይጄ ወይም ፕላትፎርም ፎር ኢንቨስቲጌቲቭ ጆርናሊዝም የተሰኘው የምርመራ ጋዜጠኞች ቡድንን በተለይም ጎልደን ማቶንጋ፣ ጃክ ማክ ብራምስ እና ጁሊየስ ሙዌምቤ የተባሉትን ጋዜጠኞች እናመሰግናለን።